ቹማ የጎንደር ስኳድ እና የጎጃሙ ስኳድ ታማኝነታቸውን በብልጽግና ለማረጋገጥ ውድድር ናቸው። ሰላም ሰላም፣ ውድ ተመልካቾቼ እንዴት ናችሁ? እንደምን ዋላችሁ? አሁን ወሳኝ የሆነ መረጃ አስቸኳይ መረጃ ይዤላችሁ መጥቻለሁ። ይህ አስቸኳይ መረጃ እስከሆነ ድረስ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ ለሁሉም እንዲ እንዲዳረስ ለጓደኞቻችሁም እንዲዳረስ ለሚመለከተውም አካል እንዲዳረስ መረጃው አስቸኳይ ስለሆነ አንገብጋቢ ስለሆነ ጎንደርን ሊጨፈጭፉት ስለሆነ ሰሞኑን ጎጃም ላይ የነበረውን የድሮን ጥቃት ጎንደር ላይ ሊጨ ሊያደርጉት ስለሆነ አማ ባህር ዳር ላይ ያለው ጠቅላላ የሚሊሻ ና የአድማ ብተና ወደ ጎንደር ስለተሰማራ መንገድ ስለጀመሩ እንዲደርሳቸው እንግዲህ ሼር አድርጉ። ስለዚህ ጎጃም የሞተው ይበቃል። ጎንደር ላይ ደግሞ ንጹሃን በድሮን እንዳይጨፈጨፉ እንግዲህ ታውቃላችሁ። ይህንን ጥቃት የሚያደርጉት ሰሞኑን ተመስገንና አረጋ ከበደ እንግዲህ ታማኝነት ለማድረግ ብለው የራሳቸው ትውልድ የራሳቸው ተወልዶ ያደጉበት አካባቢ ማህበረሰብ በድሮን መጨፍጨፋቸው ይታወቃል። አሁን ደግሞ እንግዲህ ጎንደር ላይ ሊጨፈጭፉ አድማ ብተና ወደዚያ ሄዷል። መከላከያው በብዛት ወደ ጎንደር እየገባ ነው። በወሎ አርጎ እየገባ ነው። ስለዚህ በጣም በፍጥነት ይህ መረጃ ደርሷቸው አርሶ አደሮችም ቤተክርስቲያን ላይ እንዳይሰበሰቡ አርሶ አደሮችም አንድ ላይ ሁነው የሆነ ማህበራዊ ነገር እንዳያደርጉ አንድ ላይ እንዳይመቱ ለጊዜው ይህ ነገር መታቀብ አለበት። ይህ ነገር ደግሞ ህን ጊዜ በጎንደር ፋኖች በጎንደር አንድነት ፋኖች አዋጅ ታውጆ አርሶ አደሩ የትኛውም ንጹሐን ቤተክርስቲያን ላይ እንዳይሰበሰቡ ተሰብስበው ለድሮን ጥቃት ምቹ እንዳይሆኑ አዋጅ እንዲያው ውጁ መረጃው እንዲደርሳቸው እንግዲህ ሼር አድርጋቸው ታደርሷቸው መልካም ነው ላሉ። ስለዚህ ሰሞኑን ጎጃም ላይ ሲጨፍ ለመታም ተብሎ ሲጨፈጭፍ የነበረው የጎጃሙ ስኳድ አሁን ደግሞ ወደ ጎንደር ዙሯል። ወደ ጎንደር የዞረው ደግሞ በጎንደር ስኳዶች ነው ጥየቀ ነው። የጎንደር እስኳድ እና የጎጃም እስኳድ እንግዲህ እርስ በርስ እንደማይዝማማ እንደማይስማማ እንደሚፈላለግ ይታወቃል። ባለፈው ጎንደር ላይ ተጨፈጨፈ። አሁን ሶስት እጥፍ አድርገው ጎጃም ላይ ጨፈጨፉ። አሁን ደግሞ እንግዲህ የባለፈውን ሶስት እጥፍ ጎጃም ላይ ካደረጉ፣ አሁን ደግሞ እንግዲህ ጎንደር ላይ ምን ያክል ሰው በድሮን ለመግደል እንዳስቡ እንግዲህ መገመት አይከብድማል። ስለዚህ ጎንደር ላይ ንጹሃን እንዳይሰበሰቡ፣ ቤተክርስቲያንም ሆነ የትኛውም ቦታ ላይ ንጹሃን ባንድ ላይ እንዳይሆኑ፣ ፋኖችም ጥንቃቄ እንዲወስዱ ይህ መረጃ እንዲደርሳቸው ሰዎቻቸው ሼር አድርጉ እባካችሁ። ስለዚህ ይህ መረጃ በደንብ መድረስ አለበት፣ ለሁሉም ይድረሳቸው። ጎንደር ላይ የጎንደር ሕዝብ ለድሮን ጥቃት ምቹ እንዳይሆን አማራን ከአማራ ማጫረስ፣ ጎጃምን ከጎንደር ማጫረስ የቋመጠ የብልጽግና ስርዓት ጎጃምን ከጎንደር ማጫረስ የቋመጠው የብልጽግና ስርዓት በጎጃም በጎጃምና በጎንደር ተወላጆች ባንዳዎች በጎንደሩ እስኳድ እና በጎጃሙ እስኳድ በጣም በከፍተኛ ደረጃ በሚመራ ሁኔታ ታማኝነታቸውን ለማሳየት ብለው ባለፈው ጎንደር ላይ ጨፈጨፉ። አሁን ደግሞ የጎንደሩን ሶስት እጥፍ አድርገው ቀያቸውን የተወለዱበትን ጎጃም ላይ ጨፈጨፉ። አሁን ደግሞ እንግዲህ የጎንደር እስኳድ ያለበት አካባቢ ላይ በስፋት የድሮን ጭፍጨፋ ሊኖር ይችላል። ምክንያቱም ታማኝነታቸውን ለታማኝነት ለማግኘት ውድድር ላይ ናቸው። እርሳቸው ማለት የጎንደር እስኳድና የጎጃሙ እስኳድ ታማኝነታቸውን በብልጽግና ለማረጋገጥ ውድድር ናቸው። ስለዚህ የጎጃም ህብረተሰቡን የራሱን አብሮ ያደገበትን የተማረበትን ቀየውን ራሳቸው ተወልዶ ያደጉበትን እስከነ ዘመዶቻቸው በልተዋል በድሮን ማለት ነው። አሁን ደግሞ ተረው የጎንደር ስኳድ ነው ምን ታማኝነት ለማግኘት ማለት ነው። ስለዚህ ንጹሃን እንዳይሞቱ ሸር አድርጉ ይረሳቸው።